ሰው ይሄ ይስበዋል ፣ ሲስበው ይሄ ይንቀሳቀሳል። ፀጉሩን ቆረጠ ማለት ነው። እዚህ ላይ ያው እኛ ሞዲፋይ ወጥቶ ማብሪያ ማጥፊያው እዚጋ ና ያለ ማብሪያ ማጥፊውን ሞዲፋይ ተሰርቷል። ያለው ነገር ይህ ነው። እዚ ላይ መጨመሪያና መቀነሻው፣ ልክ እንደዚህ ባደረግነው ቁጥር ይጠጋል ወደዚህ ማለት ነው። ሲጠጋ ይጨምራል ፓወሮ እይ ስፕሪንጉ ሲራግብ ማለት ነው ወደዛው ሲጠጋል ሲወጣ ዘንጉም እንትን ካለ ደግሞ ዘንጉም እንትን ካለ ደግመን ፈተን የዘንጉ ችግር ካለበት እርሱ አይገጥምም ማለት ነው። ምን ማስተካከል አለብን? ዘንጎች ይህን የለ ቀና ቀና ማድረግ ይጠበቅብናል። ወይም ወደዚህ ከሄደ እንደዚህ ዞር ዞር። ግን ብዙ ጉልበት አይፈልግም። ጉልበት ከሰጠነው እች ትቀጫለች። በጣም ቀጭን ብረት ናት። እዚህ ላይ እሱን ነገር ጥንቃቄ ማድረግ ማለት ነው። አይዞች እንግዲህ ቢከራበት እዚህ አይመጣም እንደዚህ አይሰራ እቺ የትኛዋ መሰለ ምትቆርጠ ጥርሷ? እቺ እች ላይ ያለችዋና እና ፀጉር ምትቆርጥ እቺና እች ናቸው። ከላይ ያለው ይሄ ምንም አይጠቅምም። ከዚህ ጋር ናት፣ እቺ ናት። እንደዚህና እንደዚህ እየሄደች የለም የምትቆርጠው እቺ ናት፣ እዚህ ጋር ናት። ፀጉሯን የምትቆርጠ ያላቸው ይሄ አይቆርጥም፣ ወይም ይሄ ላይ አይቆርጥም። ፀጉሩ የሚቆርጠው ፍሬክሽኑ ግንኙነቱ ከዚህ ላይ ሲያርከ ብቻ ነው እንጂ ተገልብጠን ገጠም ነው ማለት አይሰራም። ይህም ካስገመጥን ነው በኋላ። አሁን ምሳሌ ይህ ምንድን ነው? ወደዚህ ተጠቅቷል። እቺኛው ከፍታል። ምንድነው እንደዚህ የሆነበት ምክንያት ይሄ እዚህ ስለከፈተ ነው። ይህ ኖርማል ማሽን ነው፣ የመጀመሪያ ማሽን። ይህ ከተጠጋ ይህ ነገር እኩል ነው የምትለው ክፍተት ካለው ክፍተት አንዱ በኩል ገጥሞ አንዱ በኩል ክፍተት አይፈጥርም። ኖርማል አዲስ ማሽን ላይ ስትሬስ ስታስቀምጡት ሄዶ ቁጭ ይላል። ይሄ ግን እዚህ ጋር ስለከፈተ ምን ያደርገዋል? እዚህ ላይ ውሃ ልኩል ወደዚህ በኩል ይሄዳል። ካሲያዝነም በኋላ ምን ሙሉ በሙሉ ጫና አድርገን ማሳረም። ይሄ ልክ በሄደ ቁጥር ሲያገናኙ፣ ይህ በገጠመ ቁጥር ፓወሩ ይጨምራል ማለት ነው። ሲላላ ፓወሩ እየቀነሰ ይመጣል። ይሄ የለም ልክ በላላ ቁጥር ይህ ክፍተቱ ይህና ይሄ ክፍተቱ እየጨመረ ይመጣል። ሲጠብቅ ነው ጩኸት የሚያሰማው። አንድ እሱ ነው። ሁለት ደግሞ ይህናች ከላላም ጩኸት ያመጣል። ኮፈኑ በትክክል ካልተገጠመ ጩኸት ያመጣል። ጥርስ ሲያልቅም ጩኸት ያመጣል። በትክክል ካልተገጠመም ጩኸት ያመጣል። የሚጮህ ድምፅ አለው። ቅባት ወይም ዘይት ካልተደረገበትም ጩኸት አለው ማለት ነው። በዚህ ልክ ነው ናቸው ማሰራ ቡለን በሚልም መያዝ እንችላለን። አሁን ማስገባት አሁን ዋና ዋና ክፍሎችን ካየን ይሄ ፎርማል ወይም ወደ ላይና ወደ ታች ማድረጊያ ፓርቱ ነው። ይሄ ወይም ማርሽ እቺ ናት ወደ ላይና ወደ ታች እንተስዷ። አሁን ይሄ የለም ወለቀ ማለት እንደፈለገ እንትና አለ ማለት ነው። እቺ ናት እንትና ማለት ነው። አስተሳሰሯ እቺ ያለች እቺ ጥርሷ የምትመስሏ ዳይሬክት ሄዳ ማረፍ አለባት። እንደዚህ ካሳረፋችሁ በኋላ እቺ ማይሰረ ስትሬቷን ጠብቃችሁ ይሄ ማሽን አዲስ ነው አሮጌ ነው በአዲስ ማለት በአዲስ ፈቶ ምናምን እሱ ለኢንተርኔት ብቻ የሚጠቀሙ ናቸው። አሁን እነዚህ ካደረግን በኋላ ምንና ወደት ነው የምንቀጥለው? አሁን ኩ አገጣጠም ነው። ይህ መጧል ወደ ላይና ወደ ታች ማለጉን ሰርቶልናል። ትንሽ የሚጠብቁ ከሆነ ላላ ካላላን በኋላ ምንድነው የሚቀጥለው ስራችን? ይሄ ካየን ይሄ ደግሞ ጥርስ ነው። ጥርስ ብቻውን የጥርስ ብሎ ቆሽሽ ወይም ብልዝ ነገር ካለው አይቆርጥም ፀጉር ማለት ነው። ማበጠም ይጀምራል። ይህ መደብ ይህኛው መደብ ነው የሚባለው ወይም የጥርስ መደብ። ይህኛው ዋናው መደብ ደግሞ እናት መደብ ይኛው ነው። ይሄ ጥርስ መደብ ጥርስ ማሰሪያ ወይም መደብ በሚል ያለው እዛ ልክ ይሄን እንደዚህ ትንሽ እና መጀመሪያ ምላችሁ እናስቀምጣለን። ምላችሁን ካስቀመጥነን በኋላ እናት ጥርሱን አመጠን ሀላይ ቁጭ እናደርግና ምን እናደርገዋለን? ይህን በአውራ ጣታችን ይይዛለን። ከዛ ቡለን ካስቀመጥነን በኋላ የመጀመሪያ ፑንታ እናደርጋለን። አሁንም ይህኛውን እንደግማለን፣ ፑንታ እናደርጋለን። መጀመሪያ ከዛ የሚቀጥለው ምንድን ነው? አስተካክለን ጫና አድርገን ከያዝነው በኋላ እኩል ነው አይደለም የሚለውን ደግመን እናያለን። ወደዚህ ነው የሄደው ወይስ ወደ የት የሚለውን በዚህ በኩል ካየን በኋላ ይህ ምን እናደርገዋለን? እናጠቋለን፣ ይህኛውን ማለት ነው። ከዛ አሁንም ወደ አንድ በኩል ከሄደ ምሳሌ ወደዚህ በጣም ከሄደ። ወይ እችኛዋን እችኛዋን ፈተንም እንደዚህ ካደረግነው ይመጣል። እንደዚህ ይመጣል፣ ይንቀሳቀሳል ማለት ነው። አሊያ ደግሞ የጠበቀበትን በኩል ትንሽ እንደኋ ልክ የለም አንደኛውን በኩል ዘንበል ወዳለበት ይኸው ይንቀሳቀሳል። ወደዛ ከሄደ ይኛውን በኩል ከ ይመጣል። ከዛ ልክ ለመግጠም አሁን ምሳሌ ይኛው ወጧል እች እንደዚች ወደዚህ መጣ ማለት ነው። ከዚህ ሲወጣ እኛውን እና ጥርሱን ወደ የት እናደርጓለን? ወደዚህ በኩል ከዛ እንደዚህ ያለ በመሆኑ ስናረጋግጥ ማሰር ማለት ነው። ከዛ አሁንም ደግሞ ይህኛውን ፑንታ ካደረግን በኋላ አይለቀውም። ይህኛው አንደኛው ማየት ወደ የት ይወጣል? አሁን ይህኛው ወጧል። ይህኛው ገባ ይላል ማለት ነው። እንደገና እንጠተዋለን ይ

ስ እዚህ ላይ አስመስለን ሰው ላይ ሞ የወጋና የወጋን የሚለውን አይናቸውን በተጨማሪ ምን እናደርጋለን? እጃችን ላይ እንትን እንለዋለን ማለት ነው። እዛ ከዚህ በኩል ያለውን አጭርና በዚህ በኩል የተረዘመ የሚለውን ነገር ቸክ አደረግን በኋላ እርግጠኛ ከሆነን በኋላ እጃችን ላይ ቸክ አደረግን በኋላ ወደ ደንበኛችን እንገባለን ማለት ነው። አሁን እኔ በፈትቼ እሰጣለሁ ወይም አንድን ራስ ትፈታዋለህ ትገጥማለህ።